የጉለሌ እፅዋት ማዕከል ማለት አዲስ አበባ እንድትኖር ምክንያት ከሆኑ የተፈጥሮ ጸጋዎች አንዱ ነው። በእጅ የያዙት የሚባል ነገር አለ እና እንዴ፣ ይገርመኛል አሁን ከከተማ ውዝ በምን ያክሉ ይሄንን ያውቀዋል አላቅም። ይኸውልሽ አሁን ቧንቧችንን እንከፍተዋለና ኦ እንላለን፣ ሲደርቅ ውሃው የሚመጣበትን ቦታ ብቅ እያሉ ቧንቧው ማፍሰስ የሚችለው የትኛው አካባቢ እንዴት ሲጠበቅ እንደሆነ ብንረዳ ይህን ይህን ነገር ብናደርግ ጥሩ ነው ብዬ አስባለሁ። ይሄ ቦታ አንደኛ ዕፅዋቶችን ጠብቆ ለትውልድ ለማስቀመጥ ትልቅ ነው። በነገራችን ላይ በመጠኑም ቢሆን ትልቅ ነው። ምናልባት በደንብ ከሰራንበት እሱም አካባቢ መንግስት የሰጣቸው ትኩረቶች በጣም ያስደስተኛል። ቅዳሜና እሑድ በነገራችን ላይ እሑድ ቤት እንደ አንድ ቀን ይሄ ዚያራ ነው የምትሉት የምትወጡት ነገር እንደው እዛ ውጥ ቅዳሜና እሑድ ብታዩ የከተማው ሰው እዛ ነው ያለው። ልደቱን ያከብራል፣ በጓደኛ ይጫወታል፣ ይሰበሰባል፣ ይነጋገራል፣ አብሮ ያሳልፋል። ጉለሌ በጣም በቀላሉን ምን ማለት መሰለሽ ከቤትሽ ሳትወጪ ዱር ማደር ማለት። አዲስ አበቤ ጉለሌ ውሎ መጣ ማለት ከቤቱ ሳይወጣ ጫካ ውሎ መጣ ማለት ነው። ጉለሌ ካምፕ አርጓድር ማለት ከቤቱ ሳይወጣ ጫካ አድሮ መጣ ማለት ነው። ይሄ ደግሞ ብዙ አለም ብዙ ከተሞች ያዩ ሰዎች ያውቁታል። ይሄ በጣም ጸጋ ነልሽ። አሁን እንደዚህ አይነት ተራራ እንደ አሁን እንደ ፉሪ እንደ የረር እንደ እንጦጦ እንደ ጉለሌ አይነት ቦታዎች ብር ስላለሽ አታገኛቸው።